ታላቅ የምስራች፣ ታላቅ ሽልማት በታላቁ የፋሲካ በዓል ዋዜማ። አዎ፣ መጪውን የፋሲካ በዓል ምክንያት በማድረግ ታላቅ ስጦታ በነፃ ከሳይንት ተበረከተላችሁ። ልክ እንደ ባለፈው ልክ እንደ ሳምንቱ የደን በዓል ምክንያት በማድረግ በራጁ ቤት በአስራ አንድ ድራዎች በውበት እንደተሽሞነሞናችሁት እንዳማረባችሁ ሁሉ አሁን ደግሞ ተራው ለፋሲካ ሆኗል። ታዲያሳ ፋሲካም አይደለ የሴቶ ወጉን የኢትዮጵያዊነት ማድረጉን በሃበሻ ቀሚስና ሽፎን እምር ድምቅ ድምቅምቅ ልትሉ ነው። ከአፕሪል አምስት እስከ አፕሪል አስር ለተከታታይ ስድስት ቀናት በተለያዩ ስድስት ቤቶች በዱባይ ሰዓት አቆጣጠር ዘጠኝ ሰዓት ጀምሮ የዕጣ ማውጣት ስነ ስርዓቱ ይካሄዳል። እናንተ ዕድላችሁን እየሞክራችሁ በነፃ ተሸለሙ። አፕሪል አምስት በቃል የደብረ ወርቋ ቤት አራት የሀበሻ ቀሚ ሰዎች አፕሪል ስድስት በቲጄ ዘሚዋ ቤት ሶስት የሀበሻ ቀሚ ሰዎች አፕሪል ሰባት በማሄ የመነኗ ቤት ሶስት የሀበሻ ቀሚ ሰዎች አፕሪል 8 በሳሪ ኤርሚ ሀበሻ ቤት ሰባት ሽፎንና ተጨማሪ አምስት ሸርፎች፣ አፕሪል 9 በቃልፋኖ ቤት 10 የሀበሻ ቀሚሶች፣ አፕሪል 10 በቲጅጉራጊዋ ቤት ሰባት ሽፎኖችን በሁሉም ቤት፣ ሁሉም ስጦታዎች በነፃ ከሳይንት ተበረከተላችሁ። አዎ ሁሉ ሙሉ ሁሉ ዝግጁ። ከአፕሪል 5 እስከ 10 የሐበሻ ቀሚስና ሽፎን በነፃ ለማዳም ቅመሞች። ሁላችሁም በዕጣው እየተሳተፋችሁ ዕድላችሁን ሞክሩ። በዓልን በደስታ አሳልፉ። ሁሉም ስጦታዎች ከሳይንት በደስታ ተበረከቱላችሁ። አሸናፊዎች የደሊቨሪ 25 ዲርሃም ብቻ በመክፈል ስጦታቸውን ይረከባሉ። በሚያምር የሐበሻ ቀሚስና ሽፎን የፋሲካ በዓልን እምር ድምቅ ብላችኋሉ። ማሳሰቢያ፣ ከቃል የደብረ ወርቋ ከቲጂ ዘሚዋና ከማሄ መነኗ ሽልማት የምትወስዱ በኢቲኤች ደሊቨሪ ብቻ መሆኑን እናሳስባለን። ከአፕሪል አምስት እስከ 10 በዱባይ ሰዓት አቆጣጠር 9 ሰዓት ጀምሮ የትም አይኬድም። የሐበሻ ቀሚስና ሽፎን በነፃ ፋሲካን ምክንያት በማድረግ ከሳይንት ተበረከተላችሁ። መልካም ዕድል። መልካም በዓል።